ሰላም የዩቲዩብ ቻናል ቤተሰቦች፣ እንደምን ካረማችሁ፣ እንደምን አላችሁ? እግዚአብሔር ይመስገን ሰላም ነኝ። ያው ትንሽ ጠፍቻ አለሁኝ ስላልተመቼ ነው። ሁላችሁ እንኳን ደህና መጣችሁ እያልኩኝ በጣም ቆንጆ የሆነ ለህፃናት ለአዋቂም የሚሆን የፓንኬክ አሰራር ይዤላችሁ መጥቻ አለሁኝ። ቀጥታ ወደ አሰራሩ እንሄዳለን። እንግዲህ እዚህ ጋር ለፓንኬክ አሰራር የሚሆን ግብአቶችን አዘጋጅቻለሁ። በመጀመሪያም አንድ ኩባያ ወተት እንጨምርበታለን። በመቀጠል ሁለት እንቁላል እንጨምራለን። ከዛንም በሾርባ ማንኪያ ሁለት ስኳር እንጨምራለን። ሁለት ማንኪያ ነው እዚጋ ያቀረብኩት። ያ ሁሉን አድርግበታለሁ ማለት ነው። ይህንን እናዋህደዋለን። በነገራችን ላይ ወተቱ ቀዝቃዛ መሆን የለበትም። ከፍሪጅ አውጥታችሁ ትንሽ ለሀያ ደቂቃ ያክል ከውጭ ብታቆዩ ጥሩ ነው። ምክንያቱም አሁን ቀዝቃዛም ስለሆነ ይህን እንዲህ ከመታ ነው በኋላ ዱቄታችንን እንጨምራለን ማለት ነው። ዱቄታችንን አንድ ብርጭቆ ከግማሽ ነው የምንጨምርበት ማለት ነው። አንድ ብርጭቆ ከግማሽ እና እንደዚህ እነፋዋለን። እንደዚህ ከነፋ ነው በኋላ ዱቄቱ ላይ ቤኪን ፓውደር ቢጨመር ጥሩ ነው። እና በሾርባ ማንኪያ ሁለት ቤኪን ፓውደር ጨምርበታለሁ ማለት ነው። እንዲሁም ቨኒላ ሁለት ማንኪያ በሻይ ማንኪያ ሁለት እንጨምርበታለን። ለእንቁላሉ ሽታ ማለት ነው፣ የእንቁላሉን ሽታ ያጠፋልናል። ይህንን በደንብ አድርግ እናዋህደዋለን፣ ዱቄቱ እስኪ ይጠፋልን ድረስ እንደዚህ ከሆለንል በኋላ እንደዚህ ከመታ ነው በኋላ ከአስር ከአስራ አምስት ደቂቃ እናቆየዋለን ማለት ነው። እናም እዚህ ጋር ከአስራ አምስት ደቂቃ በኋላ ያው ትንሽ አሁን ትንሽ ቀዝቃዛም ስለሆነ ነው። ያው ጨመሪያል እስከ 20 ደቂቃ መውሰድም ይችላል ማለት ነው እና አሁን እኔ ከ15 ደቂቃ በኋላ ነው ማለት ነው የከፈትኩት እና መጥበሻችንን እሳት ላይ ጥደናል ጥጃ አለሁኝ። ለሰስ ባለ እሳት ላይ ነው መለኮስ ያለባቸው እና እሳቱን ቀነስ አድርገን እንዳይቃጠልብን በዚህ መልኩ እንጋግረዋለን። ለህፃናት ለአዋቂም ይሆናል። እንደምትወዱት ተስፋ አደርጋለሁ። እንዳስፈላጊነቱ በትንንሹ መጋገርም ይቻላል፣ እንዲሁም ደግሞ በዚሁ በትልቁ ችግር የለውም በማንኛውም መጠኑ ማሳነስም ማታላቅም ይቻላል። በእርግጥ ሰው በጣም ደስ ብሎት የሚመገበው። በትንንሿ በተለይ ለህፃናት በትንንሿ ቢጋገር በጣም ተመራጭ ነው ማለት ነው። እንዴት ትልቅ ሲሆን ብዙም ደስ አይላቸውም እና በትንንሿ መጋገርም ይቻላል እና እንደምታዩት አሁን በጣም ኮፍ እያለልኝ እየመጣ ነው ማለት ነው እንደዚህ እና እናንተ ጊዜ ካላችሁ መጠበቅ አለባችሁ ማለት ነው ኮፍ እስኪልላችሁ ድረስ እና እንዳያያዝባችሁ ራቅራቅ አድርጋችሁ ቦታ መስጠት አለባችሁ። ሊጡ እንደዚህ ስትጨምሩት ማለት ነው የማያያዝ ባህሪ ስላለው እና እንደዚህ እየጋገርን እንጨርሰዋለን። እናም እንደምትመለከቱት በዚህ መልኩ ጋግሬ ጨርሻለሁ ማለት ነው። እና እዚህ ጋር የሚያስፈልጋችሁን ማድረግ ትችላላችሁ፣ እንዲሁም ሞዝ፣ እንዲሁም ደግሞ ለህፃናትም ለአዋቂም ይሆናል። በኖቴላ መጠቀም ትችላላችሁ፣ ኖቴላ እንዲሁም ማር እንዲሁም ደግሞ እዚህ ጋር ሞዛ አድርግ ያለው እኔ እናንተ ያላችሁን መጠቀም ትችላላችሁ። እንጆሪም ይሆን ወይንም ይሆን ማንኛውም ነገር መጠቀም ትችላላችሁ። እኔ ያለኝን ነው ማለት ነው የተጠቀምኩት እና አስተያየታችሁን ጻፉልኝ፣ በኮሜንት ላይ አስፍሩልኝ። ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። እንደምትወዱት ተስፋ አድርጋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛልኝ።